ልጄን በሆድሽ ከያዝሽ እባክሽ ልጄን ተንከባከብልኝ። እኔም ደግሞ ለልጄ አለው። እባክሽ ልጄም እንዳይጎዳ ከኔ ጋር ስለተቀያየምሽ ተናረ ወይ ተና ጎዳይና ባይ ድንገት ቀሲ ያገኝ ከመሬት የሆነ የራሱ ምክንያት አለው። በዚህ አንድ ነገር ሲፈጠርርስ እሱማ ልክ ነሽ፣ ያው ጊዜ የሚፈታው ጉዳይ ይሆናል። እሷም ልጅህን የምር በሆዷ ይዛ ከሆነ ምንም አታደርገውም ብዬ ተስፋ አደርጋለሁ። ያው እግዚአብሔር ያውቃል። እንግዲህ እኔ ለእግዚአብሔር ተወው በቃ ሁሉን ነገር ለእግዚአብሔር ለእሱ ሰተተው። እኔም እንደዛ ነው የማስበው እና ግን መቶ ሺ

ፈገግታጦ ለከፋ ዋንጀት ከለላ ባለሽ በሳቅ ይደምቃል ያንቺን ሐዘንግን ማን ያውቃል? ልብሽን ጠልቆ ያወቀ ሲከፋሽ የተጨመቀ የኔው አንጀት ነው አውቃለሁ።